የአደባባይ ሐውልቶችን መሰረት አርገን አንዱ የስነ ጥበብ ዘርፍ ሆኖ መሰረት አርገን አወራን እንጂ የስነ ጥበብ ጣዕም፣ የስነ ጥበብ ባህል፣ የእይታዊ ጥበብ ባህል በየደረጃው ስራ የሚፈልግ ነው። በስርዓተ ትምህርታችን ውስጥ ስነ ጥበብ የማጣጣም ባህል ማደግ አለበት። እሱ ሲያድግ ነው እነዚህ በዙሪያችን ያሉ የስነ ጥበብ ሀብቶች ምንነታቸው ይገባል። ምንነታቸው ሲገባን እንጠብቃቸዋለን ዋጋ እንሰጣቸዋለን። እንደዚህ አይነት ጥልቅ ውይይቶችን መድረክ ሰጥቶ በማወያየት በዛ ላይ በሚነሱ ሀሳቦች ከንባብ ረዳይታቸው በሚያስተላልፉት ሪፍሌክሽን ነው የሚታወቀው። ስለዚህ ማስነበብ ብቻውን ለተወሰኑ አመታት ግብ ሆኖ ሊሆን ይችላል። ጥሩ ነው፣ ገና በቂ አይደለም። ወደፊት መስራት ያለብን ነው፣ ግን ማንበብ ብቻውን በቂ አይደለም። ጥልቅ ውይይቶች የጥልቅ ጥልቅ ውይይቶች አሟጋች ሀሳቦችን የመድፈር ውይይቶች መከናወን መቻል አለባቸው። ላሊበላን የሰራ አክሱምን የሰራ ከዛ በኋላ ደግሞ በቀዳማዊ ኃይለ ሥላሴ ዘመንና በደርግ ዘመን እጅግ በጣም ስነ ጥበብ ላይ ኢንቨስት ተደርጓል። ምዕራብና ምስራቅ አውሮፓ ብዙ ምሁራኖቻችንን ልከን አስተምረናል። ከዛ ውስጥ ድንቅ ድንቅ የሆነ አፍሪካ ህብረት የተሰሩትን ስራዎች ጨምሮ በጣም ድንቅ የሆነ ለዓለም የሚተርፉ ስራዎችን በስዕልና በስቴንድ ግላስ ምናምን ላይ አይተናል። ሐውልት ላይ ስንደርስ ግን እንዳለ ከተማ ውስጥ የምንኮራባቸውን ሐውልቶች አብዛኞቹን የሰሯቸው የውጭ ዜጎች ናቸውና ይሄ ጥያቄ አያጭርም ወይ? ለምንድን ነው የላንድ ማርኮቻችን ለቱሪዝም በሚመች መልኩ ተደራጅተው የማይለቀቁት? በስሪዲ በመሳሰለው የትምህርትን ኮንቴንታቸው ብቻ ሳይሆን የመምራት ኮንቴንታቸውን በጣም ጠንካራ ነው። አሁን በጣም የሙያተኞች ቁጥር ጨምሯል። በሙያ ብቃትም ረገድ ትልልቅ ደረጃ ያላቸው ከያንያን ተፈጥረዋል። አይተሽ እንደሆነ በአሁኑ ዘመን ብዙዎቹ ለምሳሌ ቀደም የሰማዓታት ኤጅ ኦፍ ማርታይር ደንብ እያቀረብኳቸው የሰማዓታት መታሰቢያ ሐውልቶች እዚህ አዲስ አበባ ያለው የቀይ ሽብር፣ ሌሎችም በሙሉ በኢትዮጵያዊ ቀራጽያን የተሰሩ ናቸው። ስለዚህ ቀደምቶቹ በውጭ ሀገር ሙያተኞች ይሰሩ ነበር በኋላ ግን ከደርግ ድላችን ሐውልት በኋላ ኢትዮጵያውያን ቴክ ኦቨር እያደረጉ ኢትዮጵያውያን እየተተኩ ብዙዎቹን የጥበብ ስራዎች ኢትዮጵያውያን መስራት ጀምረዋል። አሁን ደግሞ በጣም ብዙ ሰዓሊያን፣ ቀራጺያን እየፈሩ ነው። ውይይት በቀረቡት አደባባይ ሀውልቶች ውስጥ ሁሉ ኢትዮጵያ አለች ለምሳሌ ቅድም ያነሳ ነው የፈረሰው የሌኒን ሀውልት ውስጥ ኢትዮጵያ አለች ኢትዮጵያ ያለፈችበት 17 ዘመን 17 የሶሻሊስት ሪዮት ዘመን የኛ ነው ምንም ልናረገው አንችልም ስለዚህ እነዚህ የስነ ጥበብ ውጤቶች ቅርሶቻችን ታሪኮቻችን ሀብቶቻችን የኛ መልኮች ስለሆኑ በተለየ ሁኔታ መጠበቅ አለብን። ለማፍረስም ያን ያህል የሚያዝናና የአደባባይ ሐውልት ክምችት የለንም።